እና ምስጋና ለሱ ይሁንና የእግዚአብሔር ስራው ድንቅ ነው። ወገኖች ቅድም እንዳልኳቸው ብዙ ረዥም ነው፣ ታሪኩ ሰፊ ነው። ይሄ አስረኛው አስረኛው መቅሰፍት ነው፣ ሞተ በኩር የሚባለው ደግሞም እግዚአብሔር ወደ ሀገራቸው እንዲገቡ በነሱ መካከል እንቅፋት እንዳይኖር፣ ፈተና እንዳይኖር፣ መሰናክል እንዳይኖር፣ ጠላት እንዳይበዛ በዚህ ሁሉ የሚጠብቃቸውን የእግዚአብሔር መልአክ ቅዱስ ሚካኤልን እሱ፣ እረኛቸው፣ ጠባቂያቸው፣ ታዳጊያቸው፣ ተራዳያቸው እንዲሆን እግዚአብሔር በሕዝቡ ላይ ማንን ሾመ? ሚካኤልን ሾመ። ክብርና ምስጋና ለእሱ ይሁን። ያ በምድረ በዳ ይንከራተት የነበረው ሙሴም ከወገኖቹ ከእስራኤል የሆነ እሱም በመካከላቸው ነቢይ እንዲሆን የክህነቱንም የምስፍናውንም ሥራ እየሠራ አርባ ዘመን እንዲመራቸው በሕዝቡ ላይ እግዚአብሔር ሾመው ሙሴንም፣ ክብርና ምስጋና ለሱ ይሆንልን። መጨረሻ እንግዲህ የሰው ልብ የሰው ልብ ክፉ ነው ይላል ነቢዩ እ የሰው ልብ ክፉ ነው። ሰው ክፉ ነው፣ ልቡ አይገኝም ይላል። ይህን ሁሉ በጎ ነገር አድርጎላቸው እግዚአብሔር በዚያ በምድረ በደገን ያጉረመርሙ ነበር። በጥቃቅን ምክንያት ውሃ ቀጠለ ብለው ነገር በማነሳሳት ያን ሁሉ የመከራ ዘመን ረስተው እግዚአብሔር ያለ ዋጋ በልግስና ያደረገላቸውን በጎ ነገር ሁሉ ዘንግተው ምን ይሉ ነበር? ያጉረመርሙ ነበር። መስለ አንድ ቀን እንኳን ሳይቆፍሩ ሳይዘሩ ሳያጭዱ ሳይሰበስቡ እንዲሁ በስንፍና እያኖራቸው ከሰማይ መና ወርዶ እንዲበሉ አደረገ እግዚአብሔር። ከደረቅ አለትም እዋ ፈልቆ እንዲጠጡ አደረገ እግዚአብሔር። ክብርና ምስጋና ለእሱ ይሆን መልእክቱን አልቀበልም የሚለውን ሙሴን ያቺን የደረቀች በትር በእጁ ያለችውን በደረቅ አለት ላይ ውሃ እንዲያፈልቅ ጠንጫውን ምታው አለው እግዚአብሔር። ያን ልክ ዛሬ ትልቅ ወንዝ ሲፈስ እንደምናየው ሁሉ ያ ደረቅ አለት ውሃ አፍልቆ እስራኤልን የሚያጠጣ ሆነ። እንዲሁም ደግሞ በሰው እጅ ያልተሰራ ኅብስት ከሰማይ የወረደ መና ማለት በሱም ሳይቀር እስራኤል ዘሥጋ ያጉረ መሙ ነበር። ይህንም በማድረጉ እግዚአብሔር ለዚህ ነው የአርባ ቀን ጉዞ አርባ ዘመን ይሆነ። ነገራችን ሲገለባበት፣ ልቦናችን ሲጠነክር፣ ስራችን ሲከፋ፣ እግዚአብሔር የሚያሳጥረውን ነገር ወይም ደግሞ ሊሰጠን ያዘጋጀውን ነገር ከእጃችን ይወስደዋል እግዚአብሔር።